በስልጤ ዞን የሁልባራ ወረዳ ግብርና ጽፈት ቤት የምግብ ዋስትናን ለማረጋገጥ እንደ ሀገር ተግባራዊ የተደረገው ምግቤን በጓሮ ኢኒሼቲቭ ላይ በመሰራቱ ተጨባጭ ውጤት መምጣቱን ገልጿል። የጽፈት ቤቱ ኃላፊ አቶ አወል ጀማል ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በነበራቸው ቆይታ በሴክተሩ ቅጥር ግቢ ጥቅም ሳይሰጥ የቆየ መሬት ለአትክልትና ፍራፍሬ ልማት እንዲውል በማድረግ መሬቱ ተከፋፍሎ እንዲያለሙ ተደርጓል ብለዋል። የምግቤን በጓሮዬ ስራ መስራት መቻል አለበት ብለን በተግባባ ነው መሰረት እንደ ሴክተር ከሰባ በላይ ባለሙያዎች አሉ። ጽህፈት ቤት ላይ ብቻ የሚሰሩ ደጋፊ ሳይለቶኝ ጨምሮ፣ ከዚህ ቀጥሎ ያው እያንዳንዱ ባለሙያ እዚህ ግቢ ላይ ያለው መሬት ምን ያህል ይሆናል የሚል እስቲሜሽን ሰራ። ከዛ በኋላ ለእያንዳንዱ ባለሙያ ምን ያህል በካሬ ደረጃ ምን ያህል ካሬ ብንሰጠው ለሁሉም ባለሙያ ማድረስ እንችላለን የሚለውን ነገር ተግባባን። አንድ ባለሙያ ከመቶ እስከ አራት መቶ ካሬ እንዲያገኝ ያደረግንበት ሁኔታ ነው ያለው አብዛኛው ባለሙያ ቢያንስ ከሰማኒያ ፐርሰንት በላይ ባለሙያው እዚህ ቦታ ላይ መሬት አለው ማለት ነው። የራሱ የሆነ ይዞታ አለው። ይሄ ይዞታ እዚህ ግቢ ላይ እስካለ ድረስ ውስጡ ላይ የተተከሉ አቮካዶም ይሁን ፓፓያ እዚህ ግቢ ላይ እስካለ ድረስ ተቋሙ ላይ እስካለ ድረስ እሱንም ጭምር እየተጠቀመ እንዲሄድ የማድረግ ስራዎች መስራት እንዳለባቸው ከባለሙያው ጋር የጋራ አድርገን ይህንንም ለወረዳም የጋራ ካደረግን በኋላ ቀጥታ መሬቶችን ለክተን ለእያንዳንዱ ባለሙያ የማከፋፈል ስራ ነው የሰራ ነው። በተለይ ውሃን በፍትሃዊነት እንዲጠቀሙ የሚመራ ኮሚቴ መዋቀሩን የገለጹት አቶ አወል፣ አልፎ አልፎ አለመግባባት ሲኖር ኮሚቴው እልባት እንደሚሰጥም እንዲሁም ይህ ተግባር ለባለሙያው የኢኮኖሚ ጫና አቃሉለታል ባይ ናቸውም። የድንበር ግጭቶች ጭምር አሉ አሁን እኛ ጋር የድንበር ጭቅጭቆችን የሚያርም የሚያስተካክል መንገዶች እንዳይታለፉ ለምሳሌ ከአንዱ መሬት ወደ አንዱ ባለሙያ መሬት አልፎ እንዳይገባ መንገዶች ጭምር እንዲስተካከሉ የማድረግ ስራ ይሄንን በባለሙያ እንዲመራ በኮሚቴ እንዲመራ ያደረግንበት ሁኔታ ነው ያለው። ባለሙያው ከራሱ ፍጆታ አልፎ ለገበያ ጭምር እያቀረበ እንዳለ ድንች፣ ቲማቲም በርካታ ቲማቲም እየሸጠ ነው ያለው፣ ለገበያ እያቀረበ ነው ያለው ከዛ ውጪ አንደኛ ባለሙያው በቅርብ ሆኖ ሰርቪስ ዴሊቨር ማድረግ ያለበትን ሰርቪስ ዴሊቨር እያደረገ ይሄዳል፣ በቅርብ ርቀት ማለት ነው። ይህ ልምድ ከዚህ ጽህፈት ቤት ባሻገር ወደ ሌሎች ተቋማት እንዲሰፋ ማድረግ ስለመቻሉም ኃላፊው አብራርተዋል። ተሞክሮች ተወስዷል። ባይዘ ትምህርት ጽህፈት ቤት እንደ ወረዳ እስከ ርዕሰ መምህራኖች መጥተው ተሞክሮ ወስደዋል። ጤና ተሞክሮ ወስደዋል። ከተማ ልማትና ኮንስትራክሽን ጽህፈት ቤት ተሞክሮ ወስደዋል። ፋይናንስ ላይ ተሞክሮ ወስደዋል። ትምህርትን ብናይ ከፍተኛ ስራ እየሰራ ነው ያለው። በተመሳሳይ መልኩ ፋይናንስ እና ኢኮኖሚ ልማት አስተዳደር ላይ ብትሄዱ አብዛኛው በሚባል አብዛኛው ብቻ ሳይሆን መሬት ያለው ሁሉም ሴትር ሁሉም ሴትር ምግቤን ለጓሮዬ በባለሙያ ደረጃ እኛ በጀመር ነው ኢኒሼቲቭ መነሻ ሁሉም ባለሙያ አስፍቶ እየሰራ ያለበት ሁኔታ ነው ያለውን። በወረዳው ያነጋገርናቸው ባለሙያዎች እንደሚሉት ኢኒሼቲቭ ተግባራዊ በመደረጉ የመንግስት የስራ ሰዓትን በአግባቡ በመጠቀም ትርፍ ጊዜያቸው ደግሞ እነዚህን የጓሮ አትክልቶቻቸውን በመንከባከብ ኑሯቸው እየደጎመላቸው ስለመሆኑ ያነሳሉ። ወይዘሮ ሃያት ጀማል ባለቤቷ የኬራቴ ጤና ጣቢያ ሰራተኛ ነው። እሷ ወደዚህ ተቋም በመምጣት ባለቤቷ ያለማውን የጓሮ አትክልቶች ለቤት ፍጆታና ለገበያ ጭምር በማቅረብ ተጠቃሚ ይሆነናል ብላለች። አሁን ባለ ሁኔታ ተቋሙ ለባለሙያዎቹ መሬት አካፍለው በመስጠት በጣም ትርፋማ እያደረጋቸው ነው ያለው። በትርፍሳታቸው እየሰሩ ማለት እሱ፣ አሁን መሬቱን ከተቀበለው ከአንድ ሶስት ወር በላይ ይሆናል። ጎመኑን ያው እዚሁ ችግኙን እዚሁ ደፍተን እዚሁ አድርሰን ሽጠን ሁላ ተጠቅመናል። በችግኙ ሁሏ ማለት ነው። ጎመን ብቻ ሳይሆን ካሮት፣ ነጭ ሽንኩርት፣ የተለያዩ ነገሮችን በማምረት ነው እያለን ያለነው እና ለቤታችን አስቤዛ ይጠበቅ ይሄ ችሎልናል ማለት እንችላለን፣ በዚህ ሰዓት ማለት ነው። ሌሎች የወረዳው ሴክተር መስሪያ ቤት ባለሙያዎችም አስቸጋሪውን የኑሮ ውድነትን ለመቋቋም አይነተኛ ሚና መጫወቱን ይጠቅሳሉ። በዚህ አመት ላይ ሙሉ መባያ ጓሮ፣ የቤት መባያ ምንም እንትን ያልገዛሁበት ሆን ያለ ተጨማሪ ደግሞ ገቢ አሁን በየሳምንቱ ሁለት ሁለት ኮንታል ለጎመን የሚለቀመው ሁለት ሁለት ኮንታል ከቤት ጥንት ፍጆታ ተርፎ ገበያ ላይ ገበያ ላይ በየሳምንቱ አንዳንድ ሺህ ብር ስቲል ነው እስከ 17 ሺ ብር የደረሰ ጉመት ሁኔታ ነው ያለው። ስለዚህ ጎመን አሁን የምታዩት ጎመን ወደ ዘጠኝ ወር ወደ አስር ወር አካባቢ እየደረሰ ነው ያለው ተከላውን ካደረኩት በኋላ ማለት ነው። እዚህ የምናለማው አንደኛ የጤና ጣቢያ ሰራተኛ ነን። የማታ ተረኛ የሆነ ሰው በማታ አይወጣም እዚህ ጋር ሊያለማ፣ የቀን ሰዓቱን ተጠቅሞ ቀን ይወጣል። የሚሰራውን ነገር በቀን ይሰራል። የቀን ተረኛ የሆነ ደግሞ ማታ በባትሪ መጥተን እስከ ስድስት ሰዓት እስከ ሰባት ሰዓት ን ኤሪያ ብታየው ያው ሁሉም ሰው ይሰራል። መጡ አርሶ አደሩ ነበር ይሄን ነገር የሚጠቀመው፣ አሁን ወደ ከተማ በመምጣቱ እኛ በጣም ተጠቃሚ ነው የሆነ ነው። ምክንያቱም ገበያ ሄደን የምናወጣውን ወጪ አቁመናል። ስለዚህ ኢኮኖሚካሊ ትንሽ የመቀነስ እንትን አሳይተናል። ስለዚህ በጣም ጥቅም አለው። እኔ በእኔ በኩል እኔ በደንብ ገበያ የምንሄድበትን እንትን ቀንሰን ወደ ቤታችን እያስገባን እየተቀመን ህብረተሰቡንም በዛ ልክ እያስተማርን ኢኮኖሚካሊ ክራይስ ዋጋ እንትን የነበረውን እያስቀነስን ያለንበት የኑሮ ውድነትን እያስቀነስን ያለበት ሂደት አለ። ይህን ተሞክሮ ለቀጣይም ለሌሎችም እያሰፋን የምንሄድበት ሂደት ይኖራል የሚል ነገር አለኝ።